ሰላም ጤና ይስጥልን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን፣ ወቅታዊ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። የመከላከያ አዋር ኮሌጅ ለስትራቴጂክ መሳሪያዎች ኮር አመራሮች ያዘጋጀው ተንቀሳቃሽ ስልጠና ተጠናቋል። የመከላከያ አዋር ኮሌጅ የስትራቴጂክ አመራር መሰረተ ሀሳብ፣ የስትራቴጂክ አመራር ንድፍ ሀሳብ፣ የደህንነት ንድፍ ሀሳብ፣ የተቀናጀ ዘመቻ፣ በውጭ ጉዳይ ፖሊሲ በሚል ርዕሰ ጉዳይ ለስትራቴጂክ መሳሪያዎች ኮር አመራሮች ሲሰጥ የቆየው ስልጠና ተጠናቋል። በማጠቃለያ መርሃ ግብሩ ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ታማዦች ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ወቅቱን የሚጠይቅ ዘመናዊ መሳሪያ መታጠቅ መልካም ቢሆንም መሳሪያን የሚያንቀሳቅስ ሰው በመሆኑ በሰው ላይ መስራት ለነገ የማይባል ጉዳይ ነውም ብለዋል። ያለንበት የአፍሪካ ቀንድ በውስብስብ ኢተገማች የፖለቲካ አውድ ላይ በመሆኑ በእውቀትና በክህሎት የሚመራ ተተኪ የስትራቴጂክ አመራር ለመፍጠር የትምህርት ተቋማት ከፍተኛ ሚና እንዳላቸውም አንስተዋል። እየገነባ ነው ያለነው ዘመናዊ ሰራዊት ከራሱ በፊት ሀገርና ሕዝብን የሚያስቀድም በስነ ምግባር የታነጸ በብቃትና በእውቀት ሀገሩን ማገልገል የሚችል በመሆኑ ሙያዊ ጥንካሬውን ማሳደግ እንደሚገባም አንስተዋል። የኢትዮጵያ መከላከያ ሰራዊት በየጊዜው ከዘመኑ ጋር እየዘመነ አቅሙን እያሳደገ ጦርነትን በሩቅ ማስቀረት የሚችል ከተፈጠረ ደግሞ በድል ኃይል የሚያጠናቅቅ ሀገር ወዳድ ሰራዊት ስለመሆኑም ጀነራል መኮንኑ ተናግረዋል። የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጀነራል ግርማ ከበበ በበኩላቸው ከውስጥም ከውጭም የሚሰነዘሩብንን ትንኮሳ ለመመከት በቴክኖሎጂ የዘመነ የጦር መሳሪያና የሰለጠነ በሰው ኃይል የተደራጀ የመከላከያ ሰራዊት የማሸነፍ አቅሙ የላቀ በመሆኑ አጠናክረን እየሰራን ነውም ብለዋል። የመከላከያ ዋር ኮሌጅ የክፍሉን አመራር አቀናጅቶና አደራጅቶ ስልጠና እንዲሰጥ በማድረጉም ምስጋና ይገባዋል ብለዋል። የመከላከያ ዋር ኮሌጅ አዛዥ ጀነራል ቡልቲ ታደሰ የተዘጋጀው ስልጠና ለሰልጣኞች የሚመጥንና ከምንሰጣቸው የስልጠና ፕሮግራሞች አንዱ የተንቀሳቃሽ ስልጠና ፕሮግራም በመሆኑ ባላችሁበት ቦታ እውቀት ወደ እናንተ እንዲደርስ መደረጉ ካለው ተጨባጭ የግዳጅ ሁኔታ በመረዳት ተተኪ አመራሮችን በመፍጠር ረገድ ወቅቱን የዋጀ አመራር ለመፍጠር ታሳቢ በማድረግ እንደሆነም አስገንዝበዋል። በተመደባችሁበት የስራ መስክም ሰውና ንብረትን አቀናጅቶ በመምራት ብሔራዊ ጥቅማችንን ባስቀደመ መልኩ ጠንክራችሁ ልትሰሩ ይገባል ሲሉም ተናግረዋል። የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ የተልእኮ አፈጻጸም እያዘመነ ነው ሲሉ ሌተናል ጀነራል ሰለሞን ኢተፋ ተናገሩ። የደቡብ እዝ ዋና ዘርፍ ሌተናል ጀነራል ሰለሞን ኢተፋ የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ የተልእኮ አፈጻጸም በማዘመን ከፍተኛ የተኩስ አቅም መገንባት የቻለ ውጤታማ ተቋም መሆኑንም ገልጸዋል። የኢትዮጵያ መከላከያ ዩኒቨርሲቲ አመራሮች በደቡብ እዝ ጠቅላይ መምሪያ ተገኝተው ዩኒቨርሲቲው በሚያከናውናቸው ስራዎች ላይ ማብራሪያ በሰጡበት ወቅት ሌተናል ጀነራል ሰለሞን ኢተፋ ብቁ የተማረ የሰው ኃይል ከማፍራት አንጻር እየተሰሩ ያሉ ስራዎችንም አድንቀዋል። በተቋሙ ፋብሪካዎች ዘመኑን የዋጀ የጦር መሳሪያዎች እና ተተኳሾችን በማምረት ሰራዊቱን ለማስታጠቅ የተካሄደው ርቀት ይበል የሚያሰኝ እንደሆነ ያነሱት ሌተናል ጀነራል ሰለሞን ኢተፋ ዩኒቨርሲቲው እነዚህን ስራዎች ወደ ላቀ ስኬት ለማሸጋገር ድጋፍ ማድረጉንም አጠናክሮ እንዲቀጥል ጠቁመዋል። ከሰራዊቱ ክፍሎች ወደ ዩኒቨርሲቲ የሚገቡ አባላት ምልመላና ቅበላ ዙሪያ ገለጻ ያደረጉት በመከላከያ ዩኒቨርሲቲ የጤና ሳይንስ ኮሌጅ አዛዥ ኮሎኔል በላቸው ካሳይ ዩኒቨርሲቲው የመማር ማስተማር ሂደቱን በማዘመን በማማከርና የሰራዊቱን የግዳጅ አፈጻጸም በ ማጠናከር በኩል ተልዕኮን በውጤት ማከናወኑን አስረድተዋል። ዩኒቨርሲቲው ሀገራዊና ቀጠናዊ ግዳጆችን ታሳቢ ያደረጉ የምርምር ስራዎች ላይ በማተኮር ከውጭ በከፍተኛ ምንዛሬ የሚገቡ ትጥቆችን በሀገር ውስጥ ለመተካት እየሰራ ስለመሆኑም ከፍተኛ መኮንኑ አብራርተዋል። የስትራቴጂክ መሳሪያዎች ኮር ከፍተኛ መኮንኖች ኢንዱስትሪዎችን ጎበኙ። የስትራቴጂክ መሳሪያዎች ኮር ከፍተኛ መኮንኖች የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽንና የጋፋት አርማመንት ኢንዱስትሪን ጎብኝተዋል። በጉብኝቱም የወታደራዊ ተሽከርካሪ የጥገና ማሽነሪዎች፣ እንዲሁም የተተኳሽ ማምረቻ ወርክሾፕና ላብራቶሪ ክፍሎችን ተዘዋውረው ተመልክተዋል። የጉብኝቱ ዓላማም የመሪነት ስልጠናን እየወሰዱ የሚገኙ ከፍተኛ መኮንኖች የወታደራዊ አመራርነት ብቃትን ከጦር መሳሪያ አያያዝና እንክብካቤ ጋር በማጣመር የዘመናዊ ሰራዊት ግንባታ ሂደትን ለማፋጠን እንደሚያገ ለማገዝ የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጄኔራል ግርማ ከበበው ተናግረዋል። መከላከያ ከነፍስ ወከፍ እስከ ቡድን መሳሪያ ተተኳሾችን በማምረትና የተለያዩ ወታደራዊ ተሽከርካሪዎችን በመጠገን ሀገርን ከውጭ ምንዛሬ ከማዳን ባሻገር ከጥገኝነት ነፃ መውጣታችን ለሀገር ትልቅ ኩራት ነው ብለዋል። የሰራዊቱን የማድረግ አቅም በስታፍ ድጋፍ ሰጪ ኃይል መደገፍ እንደሚገባም ተገለጸ። የመከላከያ በጀትና ፕሮግራም ቁጥጥር ኃላፊ ብርጋዴር ጀነራል አብዱሰላም ኢብራሂም በገርባሳ አሳብ ማሰልጠኛ ማዕከል ስልጠና ላይ ለሚገኙ ለስታፍ ድጋፍ ሰጪ የሰራዊት አባላት የሙያ ልምዳቸውን ባካፈሉበት ዕለት የሰራዊታችን የማድረግ አቅም በስታፍ ድጋፍ ሰጪ ኃይል በመደገፍ ሁለንተናዊ ዝግጁነትን እንደሚያረጋግጥ ገልጸዋል። ብርጋዴር ጀነራል አብዱሰላም የስታፍ ድጋፍ ሰጪ ኃይላችን የተቋሙን ተልዕኮ በመረዳት የተሰጠውን ድርብ የሙያ ኃላፊነት በቅንነትና በታማኝነት መፈጸም እንደሚገባም አሳስበዋል። የመከላከያ ፋይናንስ ስራ አመራር ዳይሬክተር ዳይሬክተር ብርጋዴር ጀኔራል ዘላለም ፈጠነ ምስራቅ ዕዝ ከተሰጠው ተልእኮና እየተወጣ ካለው ግዳጅ አንጻር ፋይናንስ ስራ አመራር የሰራዊቱን የክፍያ ስርዓት በማዘመን በኃላፊነት መንፈስ የተቀላጠፈ አገልግሎት መስጠት ይጠበቅበታል ብለዋል። የተቋሙን ከፍተኛ ሀብት ገንዘብ፣ ንብረትና ሰነድን ፋይናንስ፣ በጀት፣ ግዥና ንብረት አስተዳደር በመናበብ ሚስጥራዊነቱን በመጠበቅ በእንክብካቤ መያዝና ማስተዳደር ይገባል ሲሉም ተናግረዋል። የምስራቅ ዕዝ የሰራዊት ስነልቦና ግንባታ ኃላፊ ብርጋዴር ጀነራል ማሪዬ ምትኩ እዙ እየፈጸመ ያለው ግዳጅና እያስመዘገበ ላለው ውጤት የስታፍ ድጋፍ ሰጪ ሚና ከፍተኛ መሆኑንም ተናግረዋል። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ ሰራዊታችንን የተመለከቱ መረጃዎቻችን እነኝን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም